ሰላም ጤና ስጥ እና አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ የእነማይ ወረዳ ምክትል አስተዳዳሪ በተተኮሰባቸው ጥይት ተገደሉ። የኢትዮጵያ የሚዲያ ልህቀት ማዕከል ማዕከል በይፋ ስራ ጀመረ። ኢትዮ ቴሌኮም ዘ ኔክሰስ ና ክላውድ ወርክ ስፔስ የተሰኙ ዲጂታል መፍትሄዎችን አስተዋወቀ። ዓለም አቀፉ የገንዘብ ድርጅት አይ ኤም ኤፍ ለመጠናቀቁ ሁለት ወራት ብቻ በቀረው የዘንድሮ የፈረንጆች ዓመት የኢትዮጵያ ኢኮኖሚ በ ሰባት ነጥብ ሁለት በመቶ ያድጋል ሲል ተነበየ። የሕንዱ ጠቅላይ ሚኒስትር የሩሲያ ነዳጅ መግዛት ለማቆም መስማማታቸውን ትራምፕ ተናገሩ። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳደር ና የስራ ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ በተተኮሰባቸው ጥይት መገደላቸውን የወረዳው አስተዳደር አስታውቋል። የአስተዳደሩ ኮሚኒኬሽን ጥቅምት 6 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባወጣው የሀዘን መግለጫ ከመኖሪያ ቤታቸው ተነስተው ወደ ስራ ቦታ በመሄድ ላይ እያሉ ከጠዋቱ 12 ሰዓት ተኩል አካባቢ በተተኮሰባቸው ጥይት መገደላቸው ገልጿል። ለግድያው ጽንፈኛው ብሎ የጠራውን አካል ጥያቄ ያደረገው መግለጫው መንግስት ችግሮችን በሰለጠነ መንገድ እና በውይይት ለመፍታት በጫካ ለሚንቀሳቀሱ አካላት ተደጋጋሚ እድልና ጥያቄ ሲሰጥ መቆየቱን እየሰጠ ያለ መሆኑን አመላክቷል። ይሁን እንጂ እድሉን የተጠቀሙ ጫካ ገብተው የነበሩ ወንድሞች በፍቅር ተቀብሎ ወደ ቀደመ ሰላማዊ ህይወታቸው እየተመለሱ ባሉበት በዚህ ወቅት ሰላም የማይመቻቸው የታሪካዊ ጠላቶቻችን ታልኮ ተሸካሚ የሆኑ ጽንፈኞች ኃይሎች አሁንም በድንገት የግለሰቦችን ህይወት እየቀጠፉ ነው ሲል ገልጿል። አክሎም በወረዳችን የሚንቀሳቀሱ ጽንፈኛ ኃይሎች ከአለማዊ አውዲ የራቁ በሀሳብ ሳይሆን በጠመንጃ የሚያምኑ የዜጎችን የአስተሳሰብ የእድገት ደረጃ በውል ያልተገነዘቡ የሀሳብ ድርቀት ያለባቸው ሲል የኮነነው መግለጫው እነዚሁ ኃይሎች የወረዳውን ህዝብ ስቃይ እያራዘሙት ይገኛሉ ሲል ከሷል መግለጫው አቶ አዲሱ የተሻለ የህዝብና የመንግስት ተልዕኮ ለማስፈጸም ደከመኝ ሰለቸኝ ሳይሉ ህብረተሰቡን በልማትና በመከልከያ ማስተዳደር ጠቃሚ ለማድረግ ቀን ከሌሊት ሲተጉ የነበሩ ቅንና ታታሪ የህዝብ ልጅ ነበሩ ሲል ገልጿል። አያይዞም ከሀገር መከላከያ ሰራዊት አድማ መከላከልና ጥምር ኃይል ጋር በመሆን ከምን ጊዜውም በላይ በቁጭት በቅንጅትና በቁርጠኝነት ኦፕሬሽኑ ይቀጥላል ሲል አጽኖ ሰጥቶ ገልጿል። የኢትዮጵያ መገናኛ ብዙሀን ባለስልጣን አቅምን ለማሳደግ ያቋቋመው የሚዲያ ልህቀት ማዕከል በይፋ ስራ ጀመረ። በማስጀመሪያ መርሃግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በኢትዮጵያ መልክ የተቋቋመው የሚዲያ ልህቀት ማዕከሉ የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚችል ከመሆኑ ባለፈ የህዝብን የመረጃ ተደራሽነትን ለማሳየት የጎላ ሚና እንደሚኖረው ተናግረዋል። አክለውም ሚዲያዎች ለማህበረሰብ እድገት የራሳቸውን ሚና መጫወት፣ የኢትዮጵያን እድገት ለማረጋገጥ የድርሻቸውን መወጣት አለባቸው ሲሉ አሳስበዋል። የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን በበኩላቸው ማዕከሉ የሃይድሮ ጋዜጠኝነትን፣ የሰላም፣ የቱሪዝም እና የፋይናንስ ጋዜጠኝነትን ጨምሮ ሌሎች ዘርፎች ላይ ስልጠና እንደሚሰጥም ተናግረዋል። አያይዘውም ስልጠናው የኢትዮጵያ መገናኛ ብዙሀን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በጋራ መሆን ማዘጋጀታቸውን ገልጸዋል። የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ ሚኒስትር መዋዘ ጥበባት ዲያቆን ዳንኤል ክብረት በበኩላቸው የኢትዮጵያ መገናኛ ብዙሀን ብሔራዊ ጥቅምን፣ ህብረ ብሔራዊ አንድነትን፣ የወልት ርክትንና የኢትዮጵያን ብልጽግና ለማረጋገጥ መስራት እንዳለባቸው አስገንዝበዋል። በእነዚህ አራት ጉዳዮች ላይ መገናኛ ብዙሀን የጋራ አንድነትና መግባባት ሊኖራቸው እንደሚገባም ጠቅሰዋል። ማዕከሉ ይህንን ሊያረጋግጥና ሊያሳድግ የሚችል ሆኖ መምጣቱን አመላክተዋል። ኢትዮ ቴሌኮም ዘ ኔክሰስ ና ክላውድ ዎርክ ስፔስ የተሰኙ ዲጂታል መፍትሔዎችን አስተዋወቀ። ኢትዮ ቴሌኮም አካታች የዲጂታላይዜሽን ትራንስፎርሜሽን ለማፋጠን የሚያስችሉ በ በክላውድ ላይ የተመሰረቱ ዘ ኔክሰስ ስማርት ዲቫይስ ና ክላውድ ዎርክ ስፔስ በተግበሪያዎችን በዛሬው ዕለት አስተዋውቋል። ኩባንያው የቀጣይ አድማሱን በማስፋት የዲጂታልን ትስስር በሁሉም ዘርፍ ከማሳደግ ባሻገር እንደ አውሮፓያኑ 2028 ድረስ በስትራቴጂ ንድፈ ሐሳብ በቴክኖሎጂ ፈጠራ፣ በማኒፋክቸሪንግ ና በስነ ምህዳር አጋርነት እንደሚሰራም ገልጿል። ይህ የዲጂታል ቴክኖሎጂ መተግበሪያ በሁሉም የኢትዮጵያ ክፍሎች የሚገኙ ደንበኞች ወደ አንድ በማስታሰር የዲጂታላይዜሽን ግብይትን ለመፈጸም እንደሚረዳ የኩባንያው ኃላፊ ፍሬሕይወት ታምሩ ተናግረዋል። ዋና ስራ አስፈጻሚው ላለፉት ስድስት ዓመታት የኢትዮጵያን ዲጂታል ጉዞ እውን ለማድረግ በሁሉም የሀገሪቱ አካባቢዎች የመሰረተ ልማት ግንባታ ሲከናወኑ ቆይቷል ብለዋል። በዚህም በየዘርፉ ስኬታማ ለመሆን የቀጣይ የኢትዮጵያ ዲጂታል ጉዞን ሊያሳካ የሚችል ዘ ኔክሰስ በክላውድ ላይ የተመሰረተ ስማርት መሳሪያዎችን ለሁሉም ደንበኞች ተደራሽ ማድረግ የሚያስችል መተግበሪያ ኩባንያው አስጀምሯል ብለዋል። የቴክኖሎጂ መተግበሪያው ደንበኞች በስማርት ስልክ፣ በታብሌትና በተለያዩ የእጅ ስልኮች መጠቀም የገበያ ትስስርን በመፍጠር ግብይታቸውን የሚያቀላጥፍላቸው ነው ሲሉ የኩባንያው ዋና ስራ አስፈጻሚ ገልጸዋል። ዘኔክሰስ ኢንተርኔት ጠቃሚነትን በማሳደግ ግብይቱን፣ ግብርናውን፣ ትምህርቱንና እና ሌሎችም ስራዎችን ስለመሆኑን ተናግረዋል። መተግበሪያው አካታችና ና እድሎችን በማስፋት የዲጂታል ተደራሽነትና የቴክኖሎጂ ፈጠራን ለማፋጠን ያለው ጠቀሜታ የላቀ እንደሆነ ማስረድተዋል። በተጨማሪም የክላውድ ወርክ ስፔስ መፍትሄ ቢዝነሶች የመንግስትና መንግስታዊ ያልሆኑ ድርጅቶች የቨርቹዋል ዴስክቶፖችንና ና አፕሊኬሽኖችን ከማንኛውም መተግበሪያ ጋር ለማገናኘት የሚያስችሉ ሲሆን ይህም የአይሲቲ ወጪን በመቀነስ ምርታማነትን ለማሳደግ ከፍተኛ አስተዋጽኦ አለው። ዓለም አቀፍ የገንዘብ ድርጅት አይኤምኤፍ ለመጠናቀቅ ሁለት ወራት ብቻ በቀሩት የዘንድሮው የፈረንጆቹ ዓመት የኢትዮጵያ ኢኮኖሚ በሰባት ነጥብ ሁለት በመቶ ያድጋል ተብሎ እንደሚጠበቅ ተነበየ። ድርጅቱ በሀገሪቱ በቀጣዩ የፈረንጆቹ ሀያ ሀያ ስድስት ዓመት ይኖራታል በሚል ያስቀመጠው እድገት ለዚህ ዓመት ከተነበየው በዜሮ ነጥብ አንድ በመቶ ያነሰ ነው። መቀመጫውን ዋሽንግተን ዲሲ ያደረገው አይኤምኤፍ ይህን ያስታወቀው ሐሙስ ጥቅምት 6 2018 ዓ ም ይፋ ባደረገው አመታዊ ሪፖርቱ ላይ ነው። ሪፖርቱ ኢትዮጵያን ጨምሮ ከሰሐራ በታች የሚገኙ አርባ አምስት ሀገራት የኢኮኖሚ ሁኔታ እንዳሰሰ ነው። በዚሁ ቀጠና ያለው የኢኮኖሚ እድገት በፈረንጆቹ 2025 ዓመት 4 ነጥብ አንድ በመቶ በሆነ የተረጋጋው ሁኔታ እንደሚቀጥል አመላክቷል። ይህ የኢኮኖሚ ትንበያ በመጪዎቹ የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመው ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ ኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመላክተዋል። በመጪዎቹ ጊዜያት የነዳጅ ዋጋ ይበልጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅን የመሳሰሉ ዋነኛ ሸቀጦቹ ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆን ሪፖርቱ አትቷል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ በተመሰረቱ ሀገራት ተጠቃሚ እንደሚሆን አይ ኤም ኤፍ አስታውቋል። የሕንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያ ነዳጅ ላለመግዛት መስማማታቸውን ፕሬዚዳንት ዶናልድ ትራምፕ ተናገሩ። አሜሪካ የዩክሬን ጦርነት ለማስቆም የሚደረጉ ጥረቶች አካልን በማድረግ በክሪምሊን ላይ የኢኮኖሚ ጫናዎችን ማሳደር ትፈልጋለች። ትራምፕ ለጋዜጠኞች ሲናገሩ ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንደምታቆም ከሞዲ ማረጋገጫ ማግኘታቸውና ይህም ትልቅ እቀባ መሆኑን ገልጸዋል። የአሜሪካው ፕሬዚዳንት ህንድ ከሩሲያ ነዳጅ መግዛት ማቆሟን ቢፈልጉም ድልሄ ግን እስካሁን ይህንን ሳትቀበል ቆይታለች። የሀገሪቱ መንግስት ቃል አቀባይ ለትራምፕ ንግግር በሰጡት ምላሽም ከህንድ ጋር የኢነርጂ ትብብርን ለማጠናከር ፍላጎት ካሳየው ከአሜሪካ አስተዳደር ጋር ውይይቶች እየተካሄዱ ነው ብለዋል። ለዋነኛነት ቅድሚያ የምንሰጣቸው ጉዳይ በሚለዋወጠው የኤነርጂ ሁኔታ ውስጥ የሚገኙትን የህንድ ሸማቾችን ፍላጎት መጠበቅ ነው ያሉት ቃል አቀባዩ የገቢ ንግድ ፖሊሲያቸውን በዚህ አላማ ላይ እየተመሰረተ መሆኑን ገልጸዋል። ሩሲያ ወደ ውጭ ከምትልካቸው ምርቶች መካከል ነዳጅ ዘይትና ጋዝ ከፍተኛውን ድርሻ የሚይዙ ሲሆን ከዋና ደንበኞቿ መካከል ቻይና፣ ህንድና ቱርክ ይጠቀሳሉ። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።